ይዞ ቁጥር ሁለት ደራሲ ሄነሪ ሻሪ፣ ተርጓሚ ስንታየው ጫን ያሉ አሰፋ፣ ተራኪዎች ዳንኤል ሙሉነህና ህሊና ሲዛ። ፓፒዮ ቁጥር ሁለት የፓፒዮ ቀጣይ የጀብድ ታሪክ። ሰላማችሁ አድማጮቻችን ባለፈው በክፍል 22 ፓፒዮ ቁጥር 2 ትረካችን የሊዮን የፓፒዮና የፔድሮ ጥምረት በአሰቃቂ ሁኔታ ተቋጭቷል። የሊዮን ሕይወት ለሦስቱም ዓላማ ተገብሯል። የእርስ በርስ ሀብታቸው መቅበሪያ ስፍራ አለመታወቁ እንጂ በሊዮን ዘግናይ ሞት ፓፒዮ ስለደነገጠና ስለታመመ ሊያምን ዳርቶት ነበር። የፔድሮ ማስፈራሪያ ብጤ ንግግር ቢያንስ ከሞት አትርፏቸዋል። ፓፒዮና ፔድሮ ለጊዜው ወህኒ ቢወርዱም ፓፒዮ በቂ ማስረጃ ስላልተገኘበት ከአንድ ወር እስር በኋላ በነጻ ሲለቀቅ፣ ፔድሮ የተወሰኑ ማስረጃዎች ስለቀረቡበት በእስር ላይ ነው። ፖሊሶች ፓፒዮ ለኤምባሲ የሊዮንን ሞት ይጠቁማል ብለው ስለሰጉ ሀገር ለቆ እንዲሄድ ስላስገደዱት ወደ ቬንዙዌላ ተጉዟል። ለዓላማዊ ማስፈጸሚያ ይበቃኛል እያለ ነው የቀበረውን ውድ ሀብት ለጊዜው ግን እዚያች ቦታ ዝር አይልምና ሌላ ስራ እየሰራ ሊቆይ አስቧል። ወደ ዛሬው ክፍል እንሻገር። ፓፒዮ ቁጥር 2 ክፍል 23። እነሆ እነሆ በድጋሚ ካራካስ ውስጥ ተገኘሁ በዚህ ሞቅ ደመቅ ያለ ታላቅ ከተማ መንገዶች ላይ እንደገና መራመድ መቻሌ እውነተኛ ደስታ ሰጥቶኛል። አሁን እንግዲህ ነፃነቴን ካገኘው ሀያ ወራት ሆኖኛል። ይሁንና ግን አሁንም ድረስ የዚህ ማኅበረሰብ አባል አልሆንኩም። በእርግጥ የማኅበረሰቡ አባል ለመሆን ማድረግ ያለብህ ሥራ መያዝ ብቻ ነው ማለት ላፊቀል ይሆናል። ነገር ግን የሚስማማኝን ስራ ፈልጎ ለማግኘት ካለመቻሌ በተጨማሪ ስፓኒሽኛ የመናገር ችግር ነበረብኝ። በዚህም ምክንያት ብዙ በሮች ተዘግተውብኛል። እናም በዚህ ቁጭት ተነሳስቼ የቋንቋ መማሪያ መጽሐፍ ገዝቼ የፈጀውን ጊዜ ፈጅቶ ቋንቋው መማር አለብኝ ብዬ በመወሰን ክፍሌ ውስጥ በሬን ዘግቼ ተቀመጥኩ። ይሁንና በቋንቋ ውስጥ ያሉት ቃላት አጠራራቸው ወይም በንግግር ወቅት የሚባሉበት ድምፅ ሊያዝልኝ ስላልቻለ ንዴቴ በየጊዜው እየጨመረ እየጨመረ መጣ። እናም ከጥቂት ቀናት ሞከራ በኋላ ተስፋ ቆርጬ ያንን የመማሪያ መጽሐፍ ወዲያው ወርውሬ በሬን ከፍቼ በመውጣት የሆነ የምሠራው ሥራ የሚሰጠኝ የማውቀው ሰው ፍለጋ ወደ ከተማው ጎዳናዎችና ካፍቴሪያዎች ተመለስኩ። በወቅቱ በጦርነትና በፖለቲካ አለመረጋጋት ሰበብ በመማረር ከአውሮፓ እየሸሹ የሚመጡት ፈረንሳውያን ቁጥራቸው እየጨመረ ነበር። አንዳንዶቹ እንደ ወቅቱ የፖለቲካ ሁኔታ ከሚቀያየር የዘፈቀደ ፍርድ ሸሽተው የሚመጡ ሲሆን፣ ሌሎቹ ደግሞ ማንም እየመጣ ግላዊ ሕይወታቸው ውስጥ እየገባ ሳይረብሻቸው እንዳሻቸው የነፃነትን አየር እየተነፈሱ የሚያሳልፉበት ሰላምና ጸጥታ ያለበት የባህር ዳርቻ ፈልገው ነው። እነዚህ ወደዚህ ሀገር እየፈለሱ ያሉ አዳዲስ ሰዎች ምንም እንኳን ፈረንሳዊ ቢሆኑም ነገረ ስራቸው ግን እንደ ፈረንሳዊ አይደለም። ከአባቴ ካባባ ሻሬ ወይም በልጅነቴ ከማውቃቸው ሌሎች ሰዎች ጋር የሚያገናኛቸው የጋራ የሆነ አንዳች ነገር የላቸውም። ከነዚህ ሰዎች ጋር ስሆን የተረዳሁት ነገር አብዛኛውን ጊዜ ባህር ላይ በነበርኩባቸው በወጣትነት ዘመኔ ከለመድኳቸው ጋር ሲነጻጸሩ በጣም የተለዩና እንግዳ የሆኑ ሐሳቦች ያላቸው መሆኑን ነው። እናም ብዙ ጊዜ ከሞላ ጎደል የሚከተለውን እላቸዋለሁ። ምናልባት ያለፈውን መርሳት ላይኖርባችሁ ይችል ይሆናል፣ ስለዚያ ግን ማውራት ማቆም አለባችሁ። ሌላው ቢቀር ጦርነቱ አብቅቶ አሁንም ከእናንተ መሃል የናዚዝም ደጋፊዎች እንዴት ሊኖሩ ይችላሉ? ስሙኝ፣ አንድ ነገር ልንገራችሁ። ስለ አይሁዶች ስታወሩ መስማት ለኔ አንዱ ዘር በሌላኛው ዘር ላይ ያለውን የበዛ ጥላቻ ሲያስታውቅ የማየት ያህል ነው። እናንተ የኖራችሁ ያላችሁት እዚህ ቬንዙዋላ ውስጥ በህዝብ መካከል ነው። ይሁንና የእነዚህን ህዝቦች ድንቅ ፍልስፍና መረዳት አልቻላችሁም። እዚህ የዘርም ሆነ የሃይማኖት ክፍፍል የሚባል ነገር የለም። አንድ ሰው በውስጡ በጥላቻ ቫይረስ መያዝ ካለበት መያዝ ያለበት በሕገ ወጥ መንገድ ባካበቱት ሀብት ከሌላው በተለየ የቅንጦት ኑሮ በሚኖሩ የህብረተሰብ ክፍሎች ላይ ህብረተሰቡ ሊያሳድረው በሚችል የበቀል ስሜት ነው። በጥላቻ ቫይረስ መጠቃት ካለባቸውም የሚኖርባቸው ከሚገፉት የከፋ ህይወት አንጻር ከድህነት ወለል በታች የሚኖሩ ምስኪኖች ናቸው። የሚገርመው ግን ያ አይነት ቫይረስ ሳይቀር እዚያ አገር የለም። እናንተ ለመኖር ሲባል እንኳ ዝም ብላችሁ አርፋችሁ መኖር አትችሉ? ህይወት የተሰራችው አንድ አይነት ርዕዮተ ዓለም በማይጋሩ ሰዎች መካከል ከሚካሄድ የማያባራ ጦርነት ነው እንዴ? እባካችሁ እዚህ እየመጣችሁ ዝም ብላችሁ አፋችሁን አትክፈጡ። የእናንተን ዘር የበላይነት በሚያስረግጡ ፅንሰ ሐሳቦች የተሞሉ አውሮፓውያን ሆናችሁ አትምጡ። እዚህ ካለው አብዛኛው ህዝብ ጋር ስትነጻጽሩ እናንተ የበለጠ የተማራችሁ መሆናችሁ እውነት ነው፣ ያ አይካድም። እና ብትሆኑስ ግን በነገረ ሥራችሁ ስትታዩ እዚህ ካለው ያልተማረ ሰው የበለጠ የመሃይማን ስብስብ ስለሆናችሁ መማርና ማወቃችሁ ለእናንተስ ቢሆን ምን ጥቅም አለው? እናንተን በተመለከተ መማር ማለት ግን አዋቂነት፣ ልግስና፣ ደግነት፣ መልካምነትና ሌላውን መርዳት አይደለም። የእናንተ መማር መጽሐፍ ላይ የተጻፈው ማንበብ ብቻ ነው። ልባችሁ ሩኅሩኅ ካልሆነና ራስ ወዳድና በጥላቻ የተሞላ በድን ከሆነ የእናንተ መማር ምንም ማለት አይደለም። እግዚአብሔር ፀሐይን ባሕሩንና ውቅያኖሶችን ጫካውንና ደኑን የሰራው ለእናንተ ብቻ ነው እንዴ? ዓለምን ለእናንተ ብቻ እንድትመች አድርጋችሁ እንደፈለጋችሁት እንድታደራችሁ በእግዚአብሔር አስቀድሞ የተቀባችሁ ይመስላችኋልን? እናንተን ሳያችሁ ከአንደበታችሁ የሚወጣውን ስሰማ የተገለጠልኝ ነገር ቢኖር በእንደናንተ ዓይነት ክፉ ሰዎች የምትመራ ዓለም ከጦርና ከአብዮት ሌላ እጣ ፋንታ እንደሌላት ነው። ምክንያቱም በአንደበታችሁ ሰላምና ጸጥታ ናፍቆናል ብትሉ ሰላምና ጸጥታውን የምትፈልጉት ከእናንተ አመለካከት ጋር እስከሄደ ድረስ ብቻ ነው እነዚያ አዲስ መጤ ሰዎች እያንዳንዳቸው በጥይት መመታት ወደ ግዞት መላክ ወይም እስር ቤት መወርወር ያለባቸው ብለው የሚያስቧቸው ሰዎችን ስም ዝርዝራላቸው ምንም እንኳ የሚሉት ቢያናድደኝም እነዚህ ሰዎች አንዱ ካፌ ውስጥ ወይም የሆነ ተራ ሆቴል የእንግዳ መቀበያ ክፍል ውስጥ ቁጭ ብለው ሁሉን ነገር እየተቹ ቆይተው በስተመጨረሻ ላይ በእውነቱ ዓለምን መምራት የሚችሉት እነሱ ብቻ እንደሆኑ አድርገው ሲያወሩ ስሰማ ሳቄን መቆጣጠር ያቅተኛል። በሌላ በኩል ደግሞ እፈራለሁ። እነዚህ ከአውሮፓ እየፈለሱ የሚመጡ አዳዲስ ዝርያዎች ከራሳቸው ጋር ይዘውት የሚመጡትን እውነተኛ አደጋ በተመለከተ በጣም እያሳሰበኝ የፍርሃት ስሜት ይሰማኛል። አዎ እነዚህ ሰዎች ካረጀውና ካፈጀው ዓለም ይዘውት የሚመጡት ለቡድን ርዕዮተ ዓለም ያላቸውን እንደ ቫይረስ የሚዛመት የጋለ ፍቅር በተመለከተ ሳስብ ሰላሜን አጣለሁ። 1947 ዓ.ም ነበር። ይህ ዓመት ፒየር ኦህኔድሎፍ የተባለን ፈረንሳዊ የቀድሞ እስረኛ የተዋወቅሁበት ወቅት ነበር። ይህ ሰው በዓለም ላይ አንድ የሚያመልከው ብቸኛ ነገር ቢኖር ቀደም ሲል በ1945 ዓ.ም በተካሄደው መፈንቅለ መንግሥት ከሥልጣናቸው የወረዱትን የቀድሞውን የቬንዙዌላ ፕሬዝዳንት ጄኔራል ኢሳያስ መዲና አንጋሪታን ነው። ፒየር በከፍተኛ ኃይል የተሞላ ገጸ ባህሪ ነው። ቀዥቃዣ አይነት ሰው ቢሆንም ግን ደግሞ ልበቅን፣ ለነገሮች መልካም አመለካከትና ጉጉት ያለው ሰው ነው። ያለውን ጊዜ ገንዘብና ኃይል ሁሉ አሰባስቦ በመፈንቅለ መንግስቱ ተጠቃሚ የሆኑት ሰዎች የጀኔራል ኢሳያስን የግር ጫማ እንኳ ለማሰር የማይመጥኑ እንደሆኑ እኔን ለማሳመን ከፍተኛ ጥረት ያደርግ ነበር። ይሁንና እውነት ለመናገር የተናገረው አንዱም ነገር ሊያሳምነኝ አልቻለም። ነገር ግን ከነበርኩበት አስቸጋሪ ሁኔታ አንጻር ልቃወመው ወይም ላስከፋው የምችልበት እድል አልነበረም። አርማንዶ በሚባል በእውነቱ በሚገርም አንድ ባለሀብት በኩል ፒየር ስራ አገኘልኝ። አርማንዶ በሀገሪቱ ውስጥ ካሉ ኃይለኛ ቤተሰቦች ከአንዳቸው ውስጥ የተገኘ ሰው ነው። ይህ ሰው ከፍ ያለ የሞራል ልዕልና ያለው ለጋስ፣ ብልህ፣ በጣም የተማረ ጨዋ፣ ታዋቂና ባልተለመደ ሁኔታ ደፋር ነው። አንድ የነበረበት ችግር ወይም ደካማ ጎን ወደ ኋላ የሚጎትተው ሸክም የሆነ ክሌሜንቴ የሚባል ደነዝ ወንድም ያለው መሆኑ ብቻ ነው። በነገራችን ላይ ይህ ወንድሙ በቅርቡ ያደረጋቸውን አጉል ጀብዶዎች በማየትና በመስማት ዛሬም ከሃያ አምስት ዓመታት በኋላ ባህሪው ምንም እንዳልተለወጠ ለማወቅ ችያለሁ። ፒየር ከባለ ሀብቱ ጋር ሲያስተዋወቀኝ ዙሪያ ጥምጥም መሄድ አላስፈለገውም። አርማንዶ ጋር ይዞኝ ሄዶ ሲያበቃ ይሄ ጓደኛዬ ፓፒዮ ነው የመጣው ከፈረንሳይ የግዛት እስር ቤት አምልጦ ነው ብሎ ወደ እኔ እያየ ፓፒዮ ይሄ ስነግሪህ የነበረው ሲኞር አርማንዶ ነው አለ አርማንዶ። እንደ ራሱ ሰው አድርጎ የተቀበለኝ ወዲያው ነበር። እናም ከተወውቁ በኋላ እውነተኛ የሆኑ ጨዋ መኳንንት ላይ በሚታይ ባህሪ ለጊዜው እንደው ገንዘብ እፈልግ እንደሆነ በቀጥታ ጠየቀኝ። መሴ አርማንዶ፣ እኔ የምፈልገው ሥራ ብቻ ነው ብዬ መለስኩለት። መጀመሪያ ነገሮች እንዴት እንደሚሰሩ ወይም አካሄዳቸውን ማየት ፈልግ ለዚያ ደግሞ ጊዜ ወስዶ ማየት ይሻላል። ከሁሉ በላይ ደግሞ በወቅቱ በእውነቱ ያን ያህል የገንዘብ ችግር አልነበረብኝም። ነገ ከጠዋቱ ሶስት ሰዓት ላይ መጣ አለኝ አርማንዶ። የሚቀጥለው ቀን ወደሆነ ጋራዥ ቤት ወሰደኝ። የጋራዡ ስም የፍራንኮ ቬንዙዌላ ጋራዥ ይባላል። በጋራዥ ውስጥ እንዲህ አድርጉ የተባሉትን ሳያንገራግሩ በቅጽበት ወዲያው ለማድረግ ዝግጁ ከሆኑ ሶስት አፍላ ወጣት ረዳቶች ጋር አስተዋወቀኝ። ሦስቱም ፈረንሳውያን ናቸው። ከሶስቱ ሁለቱ ያገቡ ናቸው። አንደኛው ያገባው ሲሞን የምትባል የ25 ዓመት ቆንጅዬ የፓሪስ ጉብል ሲሆን ሌላኛው ደግሞ ዴዴ የምትባል እንደ ቫዮሌት አበባ የምታሳሳ የ20 ዓመት ልጃገረድን ነው። ባለሰማያዊ አይኖቿ ዴዴ የመጣችው ብሪትኒ ከሚባል የፈረንሳይ ምዕራብ ግዛት ሲሆን ክሪክሪ የሚባል የአንድ ትንሽ ወንድ ልጅ እናት ናት። እነዚህ ሶስት ወጣቶች መልከቀና ግልጽ ሐቀኛና ቁርጥብነት የሌለባቸው ነበሩ። ከተዋወቅን በኋላ ልክ ከዚህ በፊት ረጅም ጊዜ እንደሚተዋወቅ ሰው እጃቸውን ዘርግተው ተቀበሉኝ። ወዲያውኑ በዚያ ትልቅ ጋራዥ አንዱ ጥግ ከሞላ ጎደል በመጋረጃ የተከለለና ለገላ መታጠቢያው ቅርብ ቦታ ላይ አልጋ አዘጋጁልኝ። እነዚህ ሰዎች ከ17 ዓመታት በኋላ ለመጀመሪያ ጊዜ እውነተኛ ቤተሰብ ሆኑልኝ። ይህ የወጣቶች ቡድን ይወደኛል፣ ይጠብቀኛል፣ ይንከባከበኛል፣ ያደንቀኛል እንዲሁም ያከብረኛል። እናም ይሄ ሁሉ ድርጊታቸው የበለጠ ደስተኛ አደረገኝ። ምክንያቱም ምንም እንኳ በዕድሜ ከነሱ በጥቂት ዓመታት የምበልጥ ብሆንም ልክ እንደነሱ ሁሉ እኔም ለሕይወት ከፍተኛ ጉጉት ነበረኝ። ካለ ህግና ካለምንም ገደብ መኖር የሚያስደስተኝ ነፃ ሰው ነኝ። ከነዚህ ሰዎች ጋር እዚያ ጋር ይስሰራ ምንም ጥያቄ አልጠይቅም። በእውነት መጠየቅም አልነበረብኝም። ይሁንና ትንሽ ቆይቶ አንዳቸውም እውነተኛ ሜካኒኮች እንዳልሆኑ ተረዳሁ። የመኪና ሞተርን በተመለከተ ሳይቀር ምን እንደሆነ ያላቸው ሐሳብ ብዙም ግልጽ ያልሆነና የተድበሰበሰ ነው። የአሜሪካ መኪኖችን ሞተር በተመለከተማ እንደውም ምንም አያውቁ ማለት ይቻላል። የሚገርመው ግን የጋራዡ ዋና ዋናዎቹ፣ እረ እንደውም በእውነቱ ብቸኛዎቹ ማለት ይቻላል፣ ደንበኞች የአሜሪካ መኪና ባለቤቶች መሆናቸው ነው። ከሦስቱ አንዱ የእንጨት የብረትና የሌሎች ቁሶችን ቅርጽ የሚያወጣ ሌይዝ የሚባል ማሽን ሠራተኛ ነው። እናም የእሱን ሙያ ሳውቅ ጋራዥ ውስጥ የሌይዝ ማሽን መኖር ብዙም አልገረመኝም። እነሱ እንደነገሩኝ ማሽኑን የሚጠቀሙት የመኪና ሞተር ውስጥ ያሉና ዲስክ ወይም አጭር ሲሊንደር የሚመስሉ ላይና ታች እያሉ እንቅስቃሴ የሚፈጥሩ ፒስተን የሚባሉ ብረቶችን ለማስተካከያ ነው። ትንሽ ቆይቶ ግን የማሽኑን እውነተኛ አገልግሎት ደረስኩበት። ማሽኑን የሚጠቀሙበት የጋዝ ቦምብ ለመስራት እንዲያመቻቸው የጋዝ ሲሊንደሮችን ወይም ጠርሙሶችን ለዚያ እንዲመች አድርገው ቀያይረው በላዩ ላይ የማፈንጃ መሣሪያና ተቀጣጣይ ገመድ ለመግጠም ነው። ለአዲስ ደራሽ መንጋ ፈረንሳውያን የፍራንኮ ቬንዙዌላ ጋራዥ ስራው መኪና መጠገን ነው። ነገር ግን ለቬንዙዌላዊው ባለሀብት ለአርማንዶ ለመፈንቅለ መንግሥት የሚሆኑ ጋራይ ሰራሽ ቦምቦችን ማዘጋጀት ነው። ያ ሁኔታ ግን ለእኔ በጭራሽ ምቾት አልሰጠኝም። የዚያን ቀን ምሽት የሁለቱ ሚስቶችና የአንዳቸው ልጅ በጊዜ ወዳልጋቸው ከሄዱ በኋላ እዚያ ጋራዥ ውስጥ ከመብራቱ ስር ተሰብስበን በተቀመጥንበት ጊዜ ለመሆኑ የመፈንቅለ መንግስቱ ደጋፊዎች እነማን ናቸው ተቃዋሚዎቹስ እስቲ ስለ ጉዳዩ ሰፋ አድርጋችሁ ንገሩ እያልኩ ሦስቱንም ወንዶች በጥያቄ ያጣደፋቸው ጀምር ፓፒዮ ያ የእኛ ጉዳይ አይደለም ስራችን አርማንዶ የሚሰጠንን ሲሊንደሮች ማስተካከልና እሱ እንደሚፈልገው አድርጎ ማዘጋጀት ብቻ ነው። ያንን በተመለከተ ደግሞ እኛ ችግር የለብንም አሉ። ምናልባት ለእናንተ ችግር ላይ ኖረው ይችላል። እኔ ግን ማወቅ አለብኝ አልኩ። ለምንድነው ማወቅ የሚያስፈልግህ? ደህና ገቢ እያገኘህ ጥሩ ጊዜ እያሳለፍክ አይደለም እንዴ? አሉኝ። አዎ፣ ልክ ነው። ከእናንተ ጋር ጥሩ ጊዜ እያሳለፍኩ ነው። ይሁንና እዚህ ሀገር ላይ ያለሁበት ሁኔታ ከእናንተ ይለያል እዚህ ያለሁት መንግስት ጥገኝነት ሰጥቶኝ ነው ሰዎቹ እምነታቸውን በእኔ ላይ ጥለው እንደ ማንኛውም ሰው በነጻነት እንድንቀሳቀስ ፈቅደውልኛል አልኳቸው ከእኔ ሁኔታ አንጻር እንደዚህ ሳወራ ሲሰሙ በጣም እንግዳ ነገር ሆነባቸው ምክንያቱም ሁሉንም ነገር ስለነገርኳቸውና በአእምሮ የጓዳ ውስጥ ስላለው የሕይወቴ ዓላማ ስለሆነው የዘመናት ዕቅድ ያውቃሉ ነገር ግን አንድ ያልነገርኳቸው ነገር ቢኖር እዚያ ጎረቤት ሀገር ሄጄ በዛ ውድ ንብረት አስይዞ ገንዘብ መበደሪያ ሱቅ ላይ የሰራሁትን ስራ ነው። እናም ይህ አሁን እየሠራ ነው ያለነው ስራ ከተሳካ እቅድህን ተግባራዊ ማድረግ የሚያስችልህን ገንዘብ ታገኝበታለህ። እኛም ብንሆን ደግሞ ቀሪ ሕይወታችንን እዚህ ጋራዥ ውስጥ የማሳለፍ እቅድ የለንም። በቆይታችን እስካሁን ድረስ ጥሩ ጊዜ ማሳለፋችን እርግጥ ነው። ያ ግን ወደዚህ ወደ ደቡብ አሜሪካ ስንመጣ እናገኛለን ብለን ካለምነው ገንዘብ ጋር ሲነጻጸር ከምንም ውስጥ የሚገባ ነገር አይደለም አሉኝ። ለመሆኑ አሁን ከምትሰሩት ስራ ጋር በተገናኘ ለሚስቶቻችሁና ለልጆቻችሁ አታስቡም? አልኳቸው። ሴቶቹ ለምን እዚህ እንደመጣንና ምን እንደምናደርግ ሁሉንም ነገር ጠንቅቀው ያውቃሉ። እቅዳችን ለማድረግ ያሰብነውን መፈንቅለ መንግሥት ሊካሄድ አንድ ወር ሲቀረው እነሱን ወደ ኮሎምቢያ ዋና ከተማ ቦጎታ ለመላክ ነው አሉኝ። ለካ ሁሉንም ነገር ስለሚያውቁ ነው እዚህ ስለሚደረጉት ነገሮች ያን ያህል ብዙም መገረም የማይታይባቸውና ጥያቄ የማያነሱት እኔም ጠርጥሬ አለሁኝ አልኩኝ። በዚያው ተመሳሳይ ምሽት ፒየርና አርማንዶን አግንቼ ለረጅም ጊዜ አወራን። በዝች በኛው ሀገር ቬንዙዌላ ከጀዝባ ሆነው ሁሉንም ነገር የሚያዙበት የብላኔ በሆነው ባዲ አክሲዮን ዲሞክራቲክ ፓርቲ ስም ሮሜሎ ቤንታኩርና ሮሜሎ ጋይስ ናቸው። ፕሬዝዳንት ኢሳያስ መዲና አንጋሪታን ከቦታው አባረው ስልጣኑን ሁሉ ጠቅልለው ለነዚህ ሰዎች ለምን እንደሰጡ እነዚያን መሐይማን ወታደሮች አሁን ብትጠይቃቸው ምላሽ የላቸው። ጀነራል ኢሳይያስ መዲና ራሱ ወታደር ከመሆኑም በላይ አሁን ካሉት ሲቪሎች ጋር ሲነጻጸር አዳዲስ ነገሮችን ለመቀበል የበለጠ ዝግጁ የሆነና ሰብአዊነት የሚሰማው ሰው ነበር። እኔ አሁን ስልጣን ላይ የወጡት ሰዎች ከዚህ በፊት የጀኔራል ኢሳያስን የቀድሞ ባለሥልጣናት ሲያንገላቱ ሲከሱና ጉዳት ሲያደርሱባቸው ባይም ምንም ያልኩትም ያደረግኩትን ነገር አልነበረም። ካለምንም ልዩነት ለሁሉም ማኅበራዊ ፍትሕና አክብሮት የሚል መፈክር አንግበው አብዮት ያካሄዱ ሰዎች ሥልጣን ላይ ከወጡ በኋላ ከገረሰሱት የቀድሞ መንግሥት እንዴት የባሱ መጥፎች ሊሆኑ ቻሉ የሚለውን ለመረዳት በግሌ ጥረት አድርግ ያለው ለዚያ ነው። ጀነራል ኢሳያስ መዲናን ወደ ሥልጣን ለመመለስ እንዲቻል የራሴን እገዛ ለማድረግ የፈለግኩት አልአርማንዶ አርማንዶ፣ አላማ አላማህ ገብቶኛል። አንተ ከምንም በላይ የምትፈልገው አሁን ሥልጣን ላይ ያለው ፓርቲ የቀድሞ ባለሥልጣናትን ማንገላታቱን እንዲያቆም ነው። ፒየር፣ አንተ ደግሞ አንድ አምላክ አለ። እሱም ተንከባካቢ ጠባቂህና ጓደኛህ የነበረው ጄኔራል ኢሳይያስ መዲና ነው። እኔን በተመለከተ ግን ታሪኩ ሌላ ነው። እኔ ፓፒዮን ከኤልራዶ እስር ቤት ያስወጣኝ ይህ እናንተ የምትከሱትና የምትወቅሱት በሥልጣን ላይ ያለው ፓርቲ ነው። አብዮቱ ከተካሄደ በኋላ አዲሱ የእስር ቤቱ ዋና አዛዥ ተሹሞ እንደመጣ ወዲያውኑ በእስር ቤቶች ውስጥ የነበረውን አሰቃቂ የእስረኛ አያያዝ ሙሉ በሙሉ እንዲቆም አድርጓል። አዛዡ አሁንም እዚያው አለ። ያ ከእስር ቤት እንደወጣ ያደረገኝ ሰውዬ ስሙን በትክክል ካስታወስኩት ዶን ሁሊዮ ራሞስ የሚባል ሲሆን የህግ ባለሙያና የታወቀ ጸሐፊ ይመስለኛል። እና እናንተ የፈለጋችሁት እነዚህን ሰዎች ተቃውሜ መፈንቅለ መንግስቱን እንድቀላቀል ነው። ይቅርታ አድርጉልኝና እኔ አላደርገውም። እስካሁን ላደረጋችሁልኝ በጣም አመሰግናለሁ። እና እባካችሁ አሰናብቱኝ። ሴራችሁንና እያደረጋችሁት ያለውን ነገር በተመለከተ ለማንም ትንፍሽ እንደማልል በእኔ ሙሉ ለሙሉ ልትተማመኑብኝ ትችላላችሁ አልኳቸው። አርማንዶ እኔ ያለሁበትን አስቸጋሪ ሁኔታ ተገንዝበዋል። እናም በእውነተኛ ጨዋ ሰው ደንብ እንዲህ አለኝ። እንዚቄ አንተ ቦምቦችን አታዘጋጅም፣ በሌዝ ማሽኑም ላይ አትሰራ። አንተን እንድታደርግ የሚጠበቀው መኪናዎችን መጠገንና ዕቃ ቀብለን ስትባል ብቻ ያነሱ መስጠት ነው እና ባክህ ከኛ ጋር ትንሽ ጊዜ ቆይ። ለኔ እቺን ውለታ ዋልልኝ። አንድ ነገር ልናደርግ ካሰብን በእርግጠኝነት ካንዶር በፊት አስቀድሜ እንደምነግርህ ቃል እገባልሃለሁ አለኝ። በዚህ ምክንያት ከነዚያ ሦስት ወጣቶች ጋር አብሬ ቆየሁ። እነዚህ ወጣቶች ዛሬም በእድሜ ገፍተው በሕይወት አሉ። እናም ሙሉ ስማቸውን ብጠቅስ በቀላሉ ሊለዩ ስለሚችሉ ፒአይ ቢኤል እና ጄጂ የሚሉትን የራሳቸውንና የአባቶቻቸውን ስሞች የመጀመሪያ ፊደላት እየተጠቀምኩ ቀጥላለሁ። ከዚህ በኋላ አራታችንም በጣም ደስ የሚል አንድ ቡድን ፈጠርን። ጥሩ ጊዜ ለማሳለፍ የትም ስንሄድ የማንለያይ ስለነበር በካራካስ የነበረው የፈረንሳይ ማህበረሰብ ሦስቱ መስክቴሮች እያሉ ይጠሩን ጀመር። ያው ሦስቱ መስክቴሮች በስም ሶስት ቢባሉ ሰዎቹ አራት እንደነበሩ ማንም ያውቃል። ሦስቱ መስክቲየሮች ዘስሪ መስክትየርስ በታዋቂው ፈረንሳዊ ደራሲ አሌክሳንድር ዱማ በ1844 ዓ.ም የተጻፈ ታሪካዊ የሆነ በጀብዱ የተሞላ ልብ ወለድ መጽሐፍ ነው። በልብወለዱ ውስጥ ጎራዴ ሽጉጥና ጠመንጃ ታጥቀው በየቦታው እየሄዱ ፍትህ ለማስፈን የሚጥሩ አቶስ፣ ፓርቶስ፣ አራሚስና አራተኛው ዳክተኞ እንደ ዛሬዎቹ ዘመን የእስራኤል ኮማንዶና የአሜሪካው ኔቪሴል አባላት የሚያደርጋቸው ነበሩ ማለት ይቻላል። ከነዚህ አፍላ ወጣቶች ጋር የቆየሁባቸው ጥቂት ወራት በካራካስ ውስጥ ካሳለፍኳቸው ጊዜያት ጋር ሲነጻጸር እጅግ በጣም ጥሩ ሲበዛ በደስታና የተለያዩ የማያቋርጡ የሕይወት እንቅስቃሴዎች የተሞላ ነበር። ፓፒዮ በካራካስ ዳግም ሕይወቱን እየመራ ነው። ያሳለፈውን ስቃይ ለጊዜው ለመርሳትና የቀበረውን ሀብት ለፈለገው ዓላማ እንዲያውለው ዞር ብሎ ሌላ ስራ ውስጥ ራሱን መደበቅ ነበረበትና አደረገው። አሁንም ከሌሎች ወዳጆቹ ጋር ስራ ጀምሯል። የጋራዡን የስራ ጸባይ ለመረዳት ግን ዘግይቷል። ይህ ጋራዥ እምብዛም የመኪና እውቀት በሌላቸው ሰዎች የተቋቋመ በተለይ ዋነኛ ደንበኞቻቸው የሆኑትን የአሜሪካውያንን መኪናዎች እንኳን በደንብ የማያውቁ መካኒክ ነን ባዮች ያሉበት ነው። ስራው ለመፈንቅለ መንግስት የሚያግዙ ጋራጅ ሰራሽ ቦምቦች መስራት ነው። ስለነበረን ጊዜ በጣም እናመሰግናለን አድማጮቻችን። በቀጣዩ ክፍል እንገናኛለን። ፓፒዮ ቁጥር 2 ክፍል 24 ይቀጥላል። ሰላም በያላችሁበት ቁጥር ሁለት ደራሲ ሄነሪ ሻሪ፣ ተርጓሚ ስንታየው ጫን ያሉ አሰፋ፣ ተራኪዎች ዳንኤል ሙሉነህና ህሊና ሲሳ። ፓፒዮ ቁጥር ሁለት የፓፒዮ ቀጣይ የጀብድ ታሪክ።